ብልጽግና በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድን ነው? እንደ ብልጽግና በከፍተኛ ድምፅ አሸንፎ የለም ብቻዬን አልመራም የምትፎካከሩ ኑ እና አብረን መንግስት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተን። ከሙስናና ብልሹ አሰራሮች ጋር በተገናኘ የሚነሱ ቅሬታዎች አሉ። ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ስጡት ኮንትራት ስጡት ብድር ስጡት ስጡት ብዬ በአንድ አንድ ቢሊዮነር ማድረግ ኩባንያ የለኝም። ምርቶች በሰላም እንዲቋጩ ምን ያህል ቁርጠኛ ነው? በጥባጩ ረባሹ ክላሻንጋቹ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ ሆን የኢትዮጵያ ነገ ገጽታ ምን ሊመስል ይችላል ያስባሉ? ኢትዮጵያ ነገማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል እንደሚሆን ምንም ምንድን ነው የሚያነሳሳው ይህንን ተግባር ለመፈጸም? ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆቼ ነው። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆቼ ነው። እርስዎ የትዳር አጋር ነዎት፣ አባት ነዎት፣ እና ደግሞ የሀገር መሪ ነዎት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም?